ሐሰተኛ ወንጀል ተጠርጣሪነት ገንዘብ ሰርቀሻል ለዛም ደግሞ በሚሊዮንና በቢሊዮን የሚቆጠር አልማዝና ወርቆችን ጌጣጌጦችን ሰርቀሻል በመባል ተወንጅላ በወንጀሉ ደግሞ ቆዝማ፣ ተሰቃይታ፣ አልቅሳ፣ ታንቃ ምንም ብላ ከበረደች በኋላ ደግሞ ብዙም ሳይቆይ ደግሞ አብጌድ አሁንም ደግሞ በድጋሚ የይቅርታዎቿ ጥያቄዎች ደቂቃዎች ሳይቆይ ደግሞ በሌላ ተንኮል ተመልሳ መታለች። አሁንም በድጋሚ እናቷ እንድትከታተላቸው እና እሷ የምንላትን አትሰማም። እንዲያውም ደግሞ ከዚህ ቤት መታ፣ ይልቁንም ትንሽ እህቴንም ገና ህጻናት ቀስ ብላ ማደግ ያለባትን እህቴን ከእሷ ጋር በመቀራረብ እህቴንም ታበላሻታለች እያለች ከእናቷ ጋር የማየውን ነገር እየተመሳተረች አሁንም ደግሞ በሌላ ሴራ ተመልሳ መታለች። ሰላም ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ የቻነል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አቶ ደረጀ ባልጠበቀው መልኩ ይህንን ያህል ገንዘብና ይህንን ያህል ንብረት ከልጁ ሻንጣ ሲያገኝ በጣም ነበር የደነገጠው። ለመሆኑ ለምን እንደዚህ እንዳደረገችው ምክንያት ሽንብቻ ብቻ ነገር ነበር ያላት ምክንያት ሽንብቻ ብቻ ማወቅ ነው የምፈልገው ብኬድ እኔ ሌላ ነገር አልፈልግም ነበር ያለው። እናቷ ብትሆን ታንጠለ ጥላት ነበር፣ ወይም ደግሞ እንደኛ አገር እንደኛ እንደ ክፍለ ሀገር ቤተሰቦች ቢሆን ደግሞ የሚከተለን በማስተበርበሬ መታጠን ነበር። አባቷ ግን ትሁትና ትህትነት በተሞላበት መልኩ ቀስ ብሎ ነበር የጠየቃት የኔ ልጅ ለምን እንደዚህ እንዳደረገች ከዚህ ጀርባ ምን እንዳስገደዳት ነበር የጠየቃት። እናም ደግሞ አስከትሎ ይህንን ድርጊት እኔ አሁን ለእናትሽ አልናገርም እናትሽ ብትሰማ ምን ልታደርግ እና ምን ልትልሽ እንደምትችል በደንብ አድርገሽ ታውቂያለሽ። ሁለተኛ እንደዚህ አይነት ነገር እንዳይለመድሽ። የሚያስፈልግሽ ነገር ካለ እኛ ላንቺ ሙሉ ነን፣ የምትፈልጊው ነገር ይሆንልሻል። በእንደዚህ አይነት ወንጀል ግን ድጋሜ ላይ አልፈልግም። አሁንም ደግሞ አይኗን አፍጣ ለመካሄድ ሞከራ ነበረ። አቶ ደረጀ ደግሞ ታውቂያለሽ ከክፋት ሁሉ የከፋው ነገር ደግሞ አሁንም ምክንያቱም ይህን ነገር ከሰረቀችም ቦርሳውም ውስጥ ከተገኘባትን በኋላ መልሳ ደግሞ ይህንን ያደረገችው ቦርሳውም ውስጥ የከተተችው እኔን ሌባ ለማስባል ዳጣናት በማለት በድጋሜ ዳጣን ትሆን ይችላለች አሁን አስበሽዋል በማለት አባቷ ደግሞ ተረጋጊ፣ የኔ ልጅ ታውቂያለሽ ከስህተት ሁሉና ከወንጀል ሁሉ ደግሞ የከፋው ደግሞ ስህተትን አለማመን ነው። እኔ አሁን ምንም እያልኩሽ አይደለም። በትህትና ለምን እንደዚህ እንዳደረግሽውና ወይም ደግሞ ያንን ቀስ ብለን በሌላ ጊዜ እንነጋገርበታለን። አሁን ግን እኔ ማለት የምፈልገውን ነገር ቢኖር ለእናትሽ እንዳታሳውቂ እናትሽ ካወቀች ወዴት እንደሚያመራ ነገሩና ና እናትሽ ምን እንደምትል ስለምታውቂ እኔ አልናገርም በሚስጥር ያዥ በቃ እኔ ነገሩን እሸፍነዋለሁ በማለት እንደናት ሆኖ አባት ሆኖ ግን እንደናት ሆኖ የልጁን ገመና አሁንም ሸፍነዋለሁ አቶ ደረጀ አሁኑኑ በይሄጂና ዳጣን ቅርታ ጠይቃ ዳግም እንደዚህ አይነት ነገር እንዳይለመድሽ በማለት ከህዷ ጋር ያስማማታል ቅርታ እንድታደርግላት አመቶ የቅርታ እንድታደርግላት አድርጓል ይህንንም ካደረገ በኋላ ደግሞ ከባለቤቱ ጋር በመሄድ የተፈጠረው ነገር ስህተት እንደሆነና ዳጣን እንደበደሏት እሷ እንዳልነካች ስለ ነገሩ ምንም እንደማታውቅና ብታውቅም ከዚ ቤት ተመልሳ እንደማትመጣ እና ምንም እንደማታውቅ ይሄ ነገር የተፈጠረው በእኔ ስህተት ነው፣ እኔ ነኝ ያጠፋሁት ከዚህ በፊት በማለት እኔ ነኝ ወደ እኔ ቁም ሳጥን ያደረግኩት ተበላሽቶ ስለነበር ያልተስተካከለ ነገር ስለነበር በማለት ነገሩን አምታቶ አሁንም አሽቶ አስታርጓቸዋል አቶ ደረጀ። ወይዘሯም ደግሞ እሺ በቃ ባደረግኩን ነገር እንደምትለው ከሆነ እሽን ይቅርታ አደርግላታለሁ፣ ውሸት ካልሆነ ነገር ግን፣ አንድ ነገር ልነግርህ የምፈልገው ነገር ቢኖር ያቺ ልጅ ዋሽልኝ ብላ አሁንም እየዋሻ ያላት እንዳይሆን ነው የመፈራው ስጋቴ እንደዛ ነው ስትለው፣ ረ በፍጹም እንደዛ አይደለም ማርትዬ፣ እኔ እንደዚህ አይነት ነገር አላደርግም። እሷም እንደዚህ አይነት ነገር አላለችም። እኔ እቃሁን እንደዛ አድርገዋለሁ የእኔ ጥፋት ነው። ለማንኛውም አሁን ይቅርታ እንድትያ ትፈልጋል በማለት ማርትዬ ይቅርታ እንድታደርግላ እንድጠይቃት ያደርጋል። አቢጌዳ አሁንም ወደ እናቷ ቆዝማ ትመጣለች። እናትየዋም ልጄ ትክክል አይደለሽም ምን ሆነሻል? ምን ተፈጥሮ ነው ከናቴ ጋር ተጣላችሁ እንዴ? ስትል ጠይቃታለሽ። ለማንኛውም አስከትላም ደግሞ ደስ የሚል ነገር ልጅቷን ዝም ብለን ወነጀልናት። ይሄ የተፈጠረው ነገር ንብረቱ ወርቁ ምንም የተሰረቀ የተባለው ነገር እኔ ዝም ብዬ በድያት አለው ወርቁ እኮ ተገኘ። አባትሽ እኮ እንደዚህ እንደዚህ አድርጎ አገኘኑ ትላለች። እሷም ደግሞ ዘወር አድርጋ ከአባቷ ጋር የተስማማችበትን ስምምነት አባቷ የሸፈነላትን መጥፎ ነገር መጥፎ ጎን እረስታ፣ አሁኑኑ ደግሞ አባቷንም ደግሞ ክደዋለች በደቂቃዎች አባዬ ሲጀመር ለምን ለዚች ልጅ ለምዋሽላት አልገባኝም። ይቺ ልጅ ግን ምንናት በማለት እንደውም ደግሞ ልጁ እንደሆነች ከሌላ የወለዳት እንደሆነች ለእናትየዋ ነገር እየሰረሰረች እናቷንም በሽተኛ ልታደርጋት እናቷም ኧረ ተይ ኤቢ ተይ፣ የማይባል ነገር አትበይ፣ አባትሽን እንደዚህ እንዳት እንደዚህ እንደቴ አልፈቅድልሽም የምትላትም እማዬ፣ ለምን ሞኝ እንደሆንሽ አላቅም አንዳንዴ ለምን ሞኝ እንደሆንሽ ባላቅም፣ እስኪ አንዳንዴ እንኳን ዓይንሽን ግለጪ። እሷም ደግሞ ይህን ሁሉ የሚያደርግሽ ነገር የናቴና ዳጣ አንድ ላይ መሆን ነው። ቆይ እስኪ ንገሪኝ፣ ለመሆኑ እሷ ከሱ ክላስ ትሄዳለች እንዴ ስትላል ለመሆኑ እሷ ሌላ ምን ስራላት ቀኑ ሙሉ ከሱ ክላስ እየሄደች የተገላበጠች አደለ እንዴ የምትውለው ይህ ሁሉ ስራዋ በማለት ዳጣ አሁንም ደግሞ ችግር የሚፈጥርባትን ነገር ፈጥራ ታወራለች ትቀባጥራለች። ዳጣ አሁንም ወደ አብጌ ክላስ በመግባት አብጌ ለምን ግን እንደዛ እንዳደረግሽ ልትነግሪኝ ትችያለሽ እኔ ሰው ነው የናፈቀኝ እኔ ሰው ነው የምፈልገው ምን ችግር አለው አሁን አንቺም እንደውሃ እቅፍ አድርገሽ ብትስሚኝ እኔ ይሄንን ብቻ ነው የምፈልገው ቆይ ግን እንደዛ ያደረግሽው እኔ ምን አድርጌሽ ነው ለመሆኑ ናቴን ትወጂዋለሽ ስትላት ምሳምሽም ጥጣ አድርጋ ኧረ የምን ናቴ ኧረን ያልወደውን በማለት ትክዳለች ዳጣም የበደለቻትን ነገር ሁሉ ወዲያ ወር ስታድርጋ፣ ይልቁንስ የምረዳሽ ነገር ካለ እኔ ልረዳሽ እፈልጋለሁ። በእኔ በኩል ምንም ችግር የለብኝም፣ ይቅርታ አድርጌልሻለሁ የልሻለሁ ያ ይቅርታ ባትይም ይቅርታ አድርጌልሻለሁ በማለት ትቀጥላለች። አብቂም ደግሞ ታውቂያለሽ፣ አንቺ ነሽ እኔን የምትረጂው እኮ አንቺ በመጀመሪያ ታጠቢ በማለት ከነጽህናዋ ጀምሮ ካለባበሷ ጀምሮ ታንቋሽሻታለች። ዳጣ ሁሉ ነገሯ የሚወደድ ታጥባ የተፈጠረች የምትመስል ውሃ የማያስፈልጋት ንጹህ፣ ማንኛውም ሰው ጋር የምትግባባ ማንኛውም ሰው አይቷት የሚወዳት የሚያፈቅራት መልካምና ጥሩ ስብዕና ያላት ልጅ። ማንኛውም እስካሁን የተናገርሽው ይበቃሻል። ከዚህ በላይ እንድትናገሪ አልፈቅድልሽም። ነገር ግን የምረዳሽ ነገር ካለ ልረዳሽ ዝግጁ ነኝ ብንስማማ ባይነኝ በእኔ በኩል እኔ ሰው ነው የራበኝ ሰው ነው የምፈልገው፣ ስትልም እህትነቷን ታቀርብላታለች። ታውቂያለሽ እንድትቀርቢን ከፈለሽ የኔ ጋር መቀራረብ ከፈለሽ አንድ የምፈልገው ነገር አለ፣ ያንን ታደርጊያለሽ ትላለች። እሷ ምንድነው፣ ሺ ንገሪ፣ ምንም የው ምንም ላደርግልሽ ፈቃደኛ ነኝ ትልና ትስማማለች። ዳጣም እሷም ደግሞ ታውቂያለሽ ምን እንደሆነ አስከትላም ደግሞ ከናታን ክፍል ባለመግባትና ናታንን ወደ ክላስሽ እንዳይመጣሱን በማስቀየም ለ እሱ መጥፎ ፊት በማሳየት እሱም በመበደል እንድትክሽኝ ነው የምፈልገው። ይህን ነው ከአንቺ የምፈልገው። ዳጣም ደግሞ እንዲ መንበየ ነው እሱን የማስቀይመው? እሱ እኮ የአራዳ ልጅ ንጹህ ልጅ ነው። ከሁሉ ጋር ከእንስሳቱም ከሰውም ጋር መኖር የሚችል መልካም ልጅ ነው። እኔ መንብዬ ነው እሱን የምበድለው እኔ ምን ብዬ ነው እሱን የማስቀይመው፣ በማለት ጣጥላ ትወጣለች። ምክንያቱም የማይቻል ነገር የማይበደልን ሰው በድይ እያለች ስለሆነ የእሷ ወንጀልና የእሷ ግፍ አነሰና፣ አሁንጣ ደግሞ ዛሬ የሴት ወይዘሮ ሆና ቡና አፍልታ ለወይዘሮ ማርቲ አቅርባላታለች። በዚህም የተገረመችው ወይዘሮ ማርቲ ደግሞ ከአቅቷ ጀምሮ ተደስታ ተቀብላታለች። ወዳታለች። ጨዋታዋ አቀራረቧ፣ ሁሉ ገርሟታል። ወንድ አሁን የሆነች ደግሞ ዛሬ ሴት ለመምሰል እየጣረች እና ያደረገችው ነገር ደስ ስላላት ገርማ ትጠይቃታለች። እሷም ደግሞ በክሽን እኔ ያደረግኩት ሰላምዬ ከዚህ በኋላ መልመድ አለብሽ ስላለችኝ እሷ አዘጋጅታ እየሰጠችኝ ነው ይዤ የመጣው በማለት ከእሷ ጋር ፈታ ብላ እየተጫወተች እየዘለለች ከማንኛውም ሰው ጋር ፈታ እንደምትለው ፈታ ብላ ፈታ አድርጋታለች። ዳጣ ነፃነት ያላት ሰው ከፈለገችው ቦታ ተነስታ ከፈለገችው የምትቀመጥ የሚያቁነጠንጣት ሁሉም ቦታ ለሰከንዶች መቀመጥ የማትችል ወዲያ ወዲህ የምትል ልጅ መሆኗን ታውቃለች። በዚህም ደግሞ እየገባች ደግሞ በሌላ በኩል ደግሞ አብኬት ደግሞ እናቷን ትመርዛታለች። እናቷን አንዴ አባቷን እንድትጠላው የሚያደርግ ነገር አባዬ እኮ አይወደኝም፣ እች ልጅ ከመጣች ጀምሮ ናታን እኔን አያየኝም፣ እኔን አይቶኛ አያቅም አይወደኝም፣ በየት በኩል እች ልጅ መጥፎ ልጅ ናት በማለት ወደ ክላሱ እየሄደች ከእሱ ጋር ስለምትደባደብ ይልቁንም ደግሞ እህቴንም ውሃንም እንዳታበላሽ ያጥፈራሉ በማለት ትመርዛታለች እሷም ተሄዳግም እንደዚህ እንድት አልፈቅድልሽም አብጌ ወዴት እያመራሽ ነው ወደ ራስሽ ተመለሽ አባትሽን ደግሞ እናንተን ከመውለዴ በፊት ነው እኮ ማውቀው አባትሽ የዚህ ሰው አይደለም በማለት እሷን ደግሞ ከማንም ጋር እንደማያወዳድራት እና ከማንም እንደማያሳንሳት ትነግራታለች እንደ እናትነት እሷ ግን ማየ አባዬ እኔን አይወደኝም። በተለይ ደግሞ ይች ልጅ ከመጣሽ በኋላ እማ፣ ያንድ የምነግርሽ ነገር ቢኖር ይቺ ልጅ ማናት? ለምንድን ነው ከኛ ጋር የምትኖረው? አባዬ ያለ ምክንያት ይቺ ልጅ ከዚህ ቤት አልተዋትም። በማለት እየወሰወሰች እናትየዋን ራሷን እንድትጠይቅ ታደርጋታለች። ዳጣ ከወይዘሮ ማርቲ ጋር ፈጣ ብላ እየተጫወተ ሲመለከታት እሱ መቶ ነበረና ፈጠን ብሎ ወደ ክላሱ ደክሞኛ በማለት ወደ ክላሱ ገብቶ ነበር። ነገር ግን ዳጣ ዘና ብላ ዳጣ ከውሃ የማትሻል ንጹህ ልጅ እና ቡልሃ ልጅ እንደሆነች ስለተረዳ በቃ ሚስጥሩን አውጥታ ታጋድለኛለች በማለት ዳጣን አንዴ ይፈልግሻለሁ በማለት ወደ ክላሱ ጠርቶ የተፈጠረውን ነገርና አሁን ማርቲ ብታዋጣሽ ማውጣት የለብሽም። አንዳች ነገር ለማወጣጣት ብትሞክር ማውጣታት የለብሽም። አባትሽ ማን ነው ብላ ከጠየቀች ደግሞ አባትሽ ሲሳይ እንደሚባል ንገሪያት ብሎ ይህንን ነገር ይጠይቃታል። እሷም ማርቲም ደግሞ ወዲያው ስትጠራት በዚህ ክስበት ነበር የጠራቻት። እሷም የአባቷን ጥያቄ ስትመልስላት አቶ ደረጀ የጠርቷት ነበር የሄደችው የት እንዳደገች እና አባቷ ማን እንደሆነ እየጠየቀች አልነበረ እሱ የጠራት። ከዚያም ስትመለስ ደግሞ የአባቴን ስም ልንገርሽ

ስላላሳደገኝና ወዶ ስለጣለኝ ለሱ ጥላቻ ስላለብኝ ነው። ለማንኛውም አባቴ ሲሳይ ይባላል ይላል ብላ ነገረቻት። ምክንያቱም ከእሱ ጋር እንዲመሳሰል እሱ አባቴ ሲሳይ እንደሚባልና የሲሳይ ልጅ እንደሆንኩ ነው እንደሆንሽ ነው መናገር ያለብት ስላላት አሁን የተመለሰችበትን ያቆመችበትን ጥያቄ ለወይዘሮ ማርቲ ተመልሳ መልሳላት። ብጌድ ወይዘሮ ማርቲን ዳጣ ከሱ ክላስ ገብታ እየተገላበጠች እንደምትውልና እሱ እንደምታሳስት እሱ ሁሉን እየወሰወሰችው እንደሆነ ተናግራ ከእኔ እንዲርቅ አድርገዋለች ብላ ነበር። ይህንን ደግሞ እንደ መረጃ ተከታትዬ አንድ ላይ ሲሆኑ እጠራሻለሁ ብላን ነበር። ታዲያ አሁን ደግሞ ዳጣ ከሱ ክላስ ሰላም ለማለብ ፈልጋና መግባት ይችላል ወይ በማለት ወደ እሱ ክላስ ለመጫወት ሄዳ ነበር። ዳጣ እንደምናውቃት ግልጽ ናት። ከነሞጌ ጋ፣ ከነብሩ ጋ፣ ከሁሉም ጋር ፒስ ናት። መልካም ልጅ ናት። ከውሃ የማትሻል ውሃ የምትባለው አህቷ መንገደኛው ሁሉ እያቀፈች የምትስም ናት። ዳጣም ደግሞ እንደዛው ናት። ታዲያ ይቺ ልጅ ደግሞ ይሄ ነገሯ ያልተመቻታ ብኬት ደግሞ አባቴንም የናቴንም ፍቅር የሁላቸውንም ፍቅር ወስዳብኛለች፣ አሁን ደግሞ የናቴን ፍቅር ወስዳ እሱ ፊት ነስቶኛል በማለት መጥፎ ነገር እየተናገረች ና እያያያዘች ነበር። አሁን ደግሞ ወደ ወይዘሮ ማርቲ በመምጣት ማርቲ እንድትሰልላቸው እና አንድ ላይ ሲሆኑ አሳይሻለሁ በማለት ዳጣና ናትናኤል እየተጫወተ የጦፈ ጨዋታ ስለ ላይፍም እየጠየቃት እንደ ማንኛውም ሰው ሲተዋወቅ ሲተዋወቅ ኖርማል ጥያቄ እንደሚጠያየቀው እየተጠያየቁና እየተመላለሱ አንድ ላይ ያስናቸው በማለት አብደዋል። ዳጣን ግን ወይዘሮ ማርቴ እሱ ወጣት ስለሆነ ከሱ ክፍል አትይጂ አንቺ ደግሞ የደረሽ ልጅ ስለሆንሽ ብላ ስለነበረ እነሱ በሩን ከፍተው ሲገቡባት ዳጣ በጣም ነበር የደነገጠችው። ምክንያቱም ወደ ምን እንደሚያመራና ወደ ወንጀል እንደሚወስዷት ስለምታውቅ በጣም ነበር የደነገጠችው። ለዛሬው ክፍል ይህንን ይመስል ነበረ። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ።